ምን አደረኩት ሬት ጨምረሽበት ነው እንዴ ምን ሬት ጨምረሽበት ነው ምን ጨምረሽ ሬት እንደ እንደዚያ አረ፣ በእግዚአብሔር እንደዚህ አትወቃቀሱ። ነው የራፉ በእናታችሁ ሰላም ናችሁ ቤቱ? እሱ እኮ ሰላም አይደለንም ብሎ ሌላ ወሬ እያወራኛለው፣ እህትቶሽ የመጣው በዛ ምክንያት እንደሆነ እየነገረኛለው ነው። ወይስ እኔ ነገር ነገር አለ? ምንም፣ አልኩ ነገር የለም። ምንድን የተፈጠረው የምትጠይቂኝ አልገባሽም። ነገር የለም፣ ምንም የለ የእኔ ከአንቺ ነገር አለ? ምን ሆንኩ ነው? ሰላም ነው። ምንም ነገር የለም። እንግዲህ በሰላም ነው። ቆይ አብረን የሚሄድ ስለሆነ ፈጥኖ ይወጡ ወጣ ልክ ትንደደ

ጎረቤት ጠርቶኝ ስለነበረ ኔ ጎረቤት ስለነበረ፣ በቀኛ ከተጋበለ እንደት ነው አይደለም አንድ አንድ ላይ ተጠርተን፣ እሱ አልሄድም አለ። ከዛ እኔ ለሱ ሰርቼ ብላት እና ብስክል ነው የሰራሽው ምግብ እና ምን አደረኩኝ? ሬት ጨምረሽበት ነው እንደ ምን ሬት ጨምረሽበት ነው የሰራሽው? ምን ጨመረች

ለምን ለምንልለምንአል ጠገብኩ እኮ ሰው ከጠገበ፣ እንዴት ነው ከጥጋብ በላይ ምን ውስጥ ልክተተው? ከጠገብኩ ብዙ ነገር ተለውጠሻል ግን ታውቂያለሽ? በምን በምን እግዚአብሔር ለአንተ ሚስጥህ ግን በምንድን? አንቺ ማለት ነው ምንድን ነው ብትወራው? ሬታ አበላችኝ አልክሽ እኔ ሬት ራሱ የት እንደሆነ አላውቀውም ሲጀመር አይደል እና እ እኔ እና ደግሞ ለዳ ደግሞ ይወራ መኝታ መኝታ ለይታለች፣ ነው እያለ ደግሞ እንደዚህ እዛ ቤት ውስጥ እንደው መኝታ የሚለይበት ቤት ነው አይደለ? እና ቀን ማለት ነው እኔ ወደ ላይ አንቺ ወደታች ቆይታ ነው

እየታመምኩል በልጬ እንዴ እሱ ካለውነስ እሱ ምግብ እኮ እንደዚህ አልነበረም እኮ። አንተ የወነጀልከኝ እኮ ነው ያለው። ያማል እንዴ የሆነ ነገር ከሆንኩ ችግር የለውም። እግዚአብሔር ይጠይቀኝ። እኔ አንተን ከመረዝኩ እና መርዛ በለች እያልክ ነው? አዎ አንተ ለመሞት ያብቃህና እኔ ደሞ ልጠይቅህ አይደለ? አዎ አንቺ ዛሬም ጉሩዋ ነው መቆፍሪዲ። አረ በእግዚአብሔር እንደዚህ አትወቃቀሱ። እራፉ በእናታችሁ ነው። እኔ እውነት ወጡ ለማስወጣት ነው ዝም ብዬ ቁጫልኩኝ። ቶንኮል ጠንስሶ እኮ ነው። አብረን ከመቼው ዘሎ ትራንስፖርት ውስጥ እንደገባ ብታይ፣ አብረን ከቤት ወተን ማለት ነው። ቀድሞ ነው ትራንስፖርት የመጣው እሱ

ምንም ነገር የለም። እጄ ነው ንጹህ እጄ ነው ያለኝ። እንኳን ላንተ እኔ ለጠላትም አላስብ ሰው ነኝ። ግን አታውቀኝም፣ በቃ አታውቀኝም ሲጀመር። እሺ የምታስበው መርዝነት ነው። በእናታችሁ አሞኛል፣ ሞኛል

ባዞር ሚያአይደለም ነገር ለነት ስ በእውነት ሰይጣንም እንደዚህ ነው የሚገባው እና እኔ ገና ምንም እንትን ሳትሉ እንደዚህ ምንድን አሁን አሁን ሦስታችንም አንድ ላይ ነው የጠራ ባለፈው ከአዩ ጋር ፍራክ አርገናት አልነበረ

እኔ እንዲያውም አልጋ ልለይ ነው። ሰርቼ ንግባ ፍቄ አስቀምጥሟ ስለሆነ ዶሮዋን ላያው ይጣፍጣል። ባለሙያ ነች። ጆሮዬን አጋር ልከፍ በጣም ይኸውልህ። ይሄኔ ልቤ ይመጣል ከበሩ። ምክንያቱም እኔ ሳስብ ሳቅኩኝ። ደግሞ ወንድም ለየብቻ ስለመጡ ስለመጣ በቃ አቤቱታ ሊያቀርብ ነው የመጣ መጀመሪያ ስልክ እያወራ ነው ወጣል ከእዛ እንጂ አብረን ስልክ ከዛ ወዲያውኑ ሌላ ታክሲ ውስጥ ገብቶ ወጣብኝ። ለፕራንክ ትናንት ሌላ ቦታ ያለው ነው። ደርሽ እኮ ያልኩሽ ጥሩ ላይ ነክ አንድ ለሁለት ሶስት ለሁለት እንኩል ነው። ለማንኛውም እ ተሳቅቶብኛል እ እንደ ሳሳማም እንዴት ነው የእውነት? እና ግድ ቤተሰብ ያልኩት አልተሳቅካለም? አይገርምም መጥፎ መጥፎ ኮሜንት እንዳጻፉ። እ እኔ ሚስቴን በጣም ነው የምወዳት በጣም ነው የማከብራት በእውነት ቀድሞውም አሁንም አሁን ደግሞ በጣም ነው የምወዳት አሁንም እንደዚያው ለዚህ ያበቃችን እሷ ነች። የማይቀር ነገር ነው። ሆስቴል ያላችሁ ሰዎች ናችሁ አለን።